ሰላም ጤና ይስጥልኝ። የወደዳችሁ እና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች እያላችሁበት የዓለም ጥጉሉ ሰላምታዬ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ ረፋድ ይመጥናችኋል ያልኳቸው ነጫጭ ጥፍ የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ አክብሮት ጠይቃለሁ። አድማጮቻችን ተመልካቾቻችን መረጃዎቼ ሁለት ነገሮች ላይ ነው እንግዲህ አብረን የምንቆየው ለተወሰነች ደቂቃ። አንደኛው በትላንትና ዕለት በሀገራችን ኢትዮጵያ የአፍጥር ፕሮግራም ጎዳና ላይ ተከናውኗል። በዚህ አፍጥር ፕሮግራም ላይ የታዘብናቸው አንዳንድ ጉዳዮች አሉ ከጠቅላይ ሚኒስትር አብይ አህመድ ጋር ተያይዞ ማለት ነው። ሁለተኛው ደግሞ ሰሞኑን እንግዲህ ከፍተኛ ውዝግብ ሲነሳበት የነበረውን የአሰብ ጉዳይ ኤርትራና ኢትዮጵያ በሚመለከት እንግዲህ ለጠቅላላ እውቀት ይጠቅማቸዋል ያልኳቸውን ምንድን ነው ኢትዮጵያ የትኛው ሕግ አሰብን እንድትወስድ ይፈቅድላታል? ምን ነበር የተፈጠረው ኢትዮጵያ የባህር በር ባለቤት እንዳትሆን እስካሁኑ መነሻው ምንድን ነው? መድረሻ ውስጥ ምንድን ነው? በምን አይነት መልክ ነው ኢትዮጵያ የባህር በር ባለቤት መሆን የምትችለው? በአሰብ ዙሪያ ምንድን ነው ያለው አዲስ ነገር? ኤርትራና ኢትዮጵያ መካከል ምን ሊፈጠር ይችላል? ከጦርነት ውጪ በዲፕሎማሲ በመነጋገር ብቻ ምንድን ነው ሊፈጠር የሚችለው ክስተት የሚሉትን ለጠቅላላ እውቀትም ይጠቅማቸዋል። በጥሞና እንድትከታተሉእና እንድትከታተሉና ቻናሉንም ሰብስክራይብ እያደረጋችሁ የአድማጭ ተመልካቾችን ቁጥር እንድታበዙ በአክብሮት እየጠየቅኩኝ ቀጥታ ወደ መረጃዎች ነው አልፎ መረጃን የሚያስቀድምላችሁ። በመግቢያዬ ለማንሳት እንደሞከርኩት በትላንትናው እለት በሀገራችን ኢትዮጵያ አዲስ አበባ የአፍጥር ፕሮግራም ተከናውኗል። በዚህ የአፍጥር ፕሮግራም ላይ እንግዲህ የታዘብነው ወሳኝ ጉዳይ አለ። በተለይ ትላንትና ኢትዮጵያ ውስጥ የሚኖሩት የተለያዩ ሀገራት ነዋሪዎች የአፍተር ፕሮግራም ላይ ተጋብዟል። በዚህ አፍተር ፕሮግራም ላይ እንግዲህ ልጆች፣ ህፃናት ወደፊት ጎልተው ከአብይ አህመድ ጋር እንዲታዩ ተደርጓል። ይሄ እንግዲህ እንደ ቀላል ልንመለከተው አንችልም። ወደፊት ጥሩ ሜሞሪ እንዲኖራቸው ጥሩ ሶፍትዌርን ተጠቅሟል። ከዲፕሎማሲ አንጻርም እንግዲህ ብዙ ትርጉም ሊሰጥ ይችላል። ከዚህ በፊት እንግዲህ የተሰደዱት ሱማሌዎች አማራጭ አተን ነው ወደ ኢትዮጵያ የገባ ነው ብለው ነበር። ነገር ግን የኢትዮጵያ ህዝብ ከጠበቁት በላይ ተንከባክቦ ሲቀበላቸው በጣም ጥሩ የሆነ አመለካከት ለኢትዮጵያ እንዳላቸው እና ይሄን ጉዳይ እስከዛሬ ድረስ ሲያነሱ እንደነበር ይታወቃል። አንድ ሰው ሲደርስበት ነው ወይም ከደረሰበት ነው ያንን ነገር የሚያውቁ ማለት ነው። አሁን አብይ አህመድም እንግዲህ በሀገር ውስጥ ዜጎችን በከባድ መሳሪያ በአየር በብዙ አይነት መንገድ ተጠልቶ ዜጎችን እየመጣ ነው የሚገኘው። እነዚህ ውጭ ዜጋ ህፃናቶችን ነጌ አገር ተረካቢ የሆኑት ወይም ሜሞሪ የሚቀመጥ ነገር የሚቀመጥ ታሪክ ጥሩ ታሪክ በዚህ በአፍጥር ፕሮግራም ፍቅርን ለማሳየት የተለያዩ ነገሮችን ለማሳየት እንግዲህ ትልቅ የዲፕሎማሲ ስራ ሰርቷል ማለት ነው። በነገራችን ላይ አብይ አህመድ ጥቅም ያሌለበትና እሱን ራሱን የሚያሳውቅበት ቦታ ካልሆነ በስተቀር አሄድም ካሄድም። ለራሱ አመሻሽቶ ነው የፖለቲካ ስራን ለመስራት ነው የሚሄደው፣ ማለት ነው። ትላንትም እንግዲህ ይህንኑ ነው እንግዲህ የታዘብነው የተመለከትነው። ሰርቶ ማሳየትና በራስ ሀገር ዜጋ መወደድ ነው እንጂ በውጭ ሀገር ዜጋ መወደድ ወይም ደግሞ ሌላ ሜሞሪ ማስቀመጥ አግባብነት የለውም ያሉትም ደግሞ በርካቶች ናቸው። እና ልታይ ልወደድ እኔ ነኝ የሚለው አይነት ሲስተም ነው እንግዲህ እየሄደ ያለው። ሌላው እንግዲህ አድማጮቻችን ተመልካቾቻችን ሰሞኑን በተለያዩ ሶሻል ሚዲያዎች ላይ እየተመለከታችሁ እያዳመጣችሁ ነው። ከፍተኛ ሙቀት ነው እንግዲህ እየተፈጠረ ያለው በሀገራችን ኢትዮጵያ። ከኤርትራ ጋር ሞትን እንገኛለን፣ አሰብን ካልተቀበል እያሉ ይገኛሉ። አሰብ ከጦርነት ውጪ የወንድሞቻችን ደም ከማፋሰስ ባሻገር በመነጋገር በዓለም አቀፍ ህግ ደንብ መሰረት አሰብ ለኢትዮጵያ መስጠት ወይም ደግሞ ኢትዮጵያ አሰብን መውሰድ ትችላለች። ግን ጦርነት ለምን አስፈለገ? ከኤርትራ ጋር መዋጋት ለምን አስፈለገ? መሳሪያ ማለካካት ለምን አስፈልጋል? ይሄ ሀይል ማለካካት ለምን አስፈለገ? አላማው ምንድን ነው? አላማው ምንድን ነው? እስኪ አሰብ እንዴት ወደ ኤርትራ ሄደ? ኢትዮጵያ እንዴት የባህር በሯን አጣች? ከመጀመሪያው ጀምሮ ያለውን ሁኔታዎች ለኢትዮጵያ ህጉ በምን አይነት መልክ ነው የሚፈቅድላት? ይሄንን ህግ መጠቀም ትቶ ወደ ሀይል እርምጃ ለመሄድ የሞከሩበት ዋናው ትልቁ ነገር ምንድን ነው? ኤርትራ ምንድን ነው ከኛ ምታጣ? ኤርትራ ምንድን ነው ከኛ ምታገኘው? የሚለውንም ለጠቅላላ እውቀት ይጠቅማቸዋል። በጥሞና ፕሮግራሙን እንድትከታተሉ። ኢትዮጵያ በዓለም አቀፍ ሕግ ተጠቅማ የባህር በር ማግኘት ትችላለች። በዓለም አቀፍ ሕግ መሰረት የባህር በር የሌላቸው ሀገሮች አይከለከሉም። የተባበሩት መንግስታት ድርጅት የባህር በር ሕግ አንቀጽ 69 ንዑስ አንቀጽ አንድ እስከ አምስት ድረስ የባህር በር የሌላቸው ሀገሮች በአካባቢያቸው ያለውን የተፈጥሮ ሀብት እኩል ተጠቃሚ ያደርጋቸዋል ይላል። በባህር ውስጥ ያለውንም ሀብት ጭምር ተጠቃሚ ያደርጋቸዋል። እንደነአሳ የመሳሰሉት ብዙ በባህር ውስጥ የሚገኙ ሀብቶችንም ተጠቃሚ የመጠቀም መብት ያካትታል ይላል። በዚህ ህግ ላይ አንቀጽ አንድ መቶ ሀያ አምስት ንዑስ አንቀጽ አንድ ላይ እንደሚያመላክተው የባህር በር የሌላቸው ሀገሮች በአካባቢያቸው ባህር በር ተጠቅሞ የመሻገር ዓለም አቀፍ መብት አላቸው ይላል። ይህ መብት የባህር በር የሌላቸው ሀገሮች የባህር በር ካላቸው ሀገሮች መሃል ስምምነት እንደሚፈጸም በአንቀጽ ሁለት ላይም ተቀምጧል ይላል ህጉ። እንግዲህ የባህር በር ያሌላቸው በቅርባቸው በአካባቢያቸው የሚገኘውን ባህር ተጠቅሞ የመሻገር የዓለም አቀፍ ህግ ደንብ ይፈቅድላቸዋል ይላል። አንቀስ ሀያ ሰባት ንዑስ አንቀስ አንድ ላይ ደግሞ እነዚህ የባህር በር የሌላቸው ሀገሮች በስምምነት ከተደረሰ በኋላ የተገለገሉበትን ባህር ምንም አይነት የታክስ ወይም የትራፊክ አገልግሎት አይከፍሉም ይላል። ምክንያቱም ተጠቃሚ ናቸው። የተጠቀሙ የነሱ ነው። የትራፊክ አገልግሎት አይከፍሉም ይላል። የቀድሞ የአፍሪካ አንድነት ድርጅት የምስረታ ቻርተሩ መግቢያ ላይ በባህር ጉዳይ በሰፊው አተታ ላይ በሰፊው አተታ ላይ የአፍሪካ ህብረት የባህር በር የሌላቸው ሀገራት ባህር በር ተጠቃሚ መካተታቸው ሊጠበቅ ይገባል ይላል። መብታቸው ሊጠበቅ ይገባል ይላል። ከላይ የተጠቀሱት እንግዲህ የዓለም አቀፍ ሕግ ኢትዮጵያም ይመለከታታል ይላል። ኢትዮጵያ የምትገኘው ልዩ ኢኮኖሚ ዞን አፍሪካ ቀንድ ሲሆን የጅቡቲ የሶማሌ፣ የኤርትራ፣ የሱዳን እና በኬንያ በኩልም ያለውን የመጠቀም ያሳያል ይላል። እንግዲህ በአካባቢ አንቀጹ በአካባቢ ያለውን ባህር ነው የሚለው። ጅቡቲ አለች፣ ሶማሌ አለች፣ ኤርትራ አለች፣ ኬንያ፣ ሱዳን። እንግዲህ ለኢትዮጵያ የሚቀርበው የትኛው ነው? እናንተ መልሱን ትሰጣላችሁ ማለት ነው። የመንግስታቱ ድርጅት በ1982 ባወጣው የባህር ህግ አንቀጽ 69 በተጠቀሰው ድንጋጌ አንቀጽ 125፣ 132 የተገለጸው ድንጋጌዎች እና አንቀጽ 148 የኢትዮጵያን የባህር በሮችን የሚያመላክቱ ናቸው። በ1900 እና በ1902 እና በ1908 በኢትዮጵያ ኤርትራ ቀኝ ግዢ የነበረችው ጣሊያን መካከል የተደረገው ስምምነቶች እና የቀድሞ የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት በ1964 የቀኝ ግዛት ውሎችን ማጽናቱ ለኢትዮጵያ የባህር በር መጥፋቱ ዋና ምክንያት ነው ይላል። ጣሊያን እንደ አውሮፓን አቆጣጠር በ1935 ዳግም ኢትዮጵያን ስትወር የመጀመሪያውን ስምምነት ጥሳለች ይላል። በዚህ ረገድ የሶቪት ስምምነት ደግሞ አንቀጽ 60 ወይም 61 የሁለትዮሽ ውል መጣስ አካል መክሰስ መብት ይሰጣል ይላል። በዚህ አይነት በ1900 እና በ1902 ኢትዮጵያ ተከራክራለች ይላል። ኢትዮጵያ ባህር በር ባለቤት ለመሆኗን ዝም አላለችም። በወቅቱ በ1900 እና በ1902 ኢትዮጵያ እንደተከራከረች ይጠቅሳል። ይሄ ደግሞ የአልጀርሱን ስምምነት ዋጋ ያሳጣል ይላል። የአልጀርሱ ስምምነት የኢትዮጵያ ኢትዮጵያ ለኤርትራ የሰጠችውን እውቅና የሰጠችበትን እናም በዚህ ዓለም አቀፍ ሕግ ደግሞ ለኤርትራ የሰጠችውን እውቅና ማንሳትና የአልጀርሱን ስምምነት መቅደድ ትችላለች ይላል። በዚህ መልኩ አሰብን የራሷ አድርጋ መውሰድ ትችላለች። በሕግ አላም በኃይል አሰብን እንድትይዝ ይፈቅድላታል ይላል። እንደዚህ አይነት ክስተቶች የአልጀርሱን ስምምነት አደጋ ላይ ይጥላል ይላል። እንግዲህ አድማጮቻችን፣ ተመልካቾቻችን ለኤርትራ ኢትዮጵያ ነች እውቅና የሰጠችው በመለስ ዜናዊ አማካኝነት ማለት ነው። በእርግጥ ኢትዮጵያ አሁን ኤርትራን በዚህ ስምምነት ልታስፈራራ አትችልም። ኤርትራ ሀገር ከሆነች በርካታ ዓመታትን አስቆጥራለች። ኢትዮጵያን ብቻ ሳይሆን በርካታ አውሮፓ እና በርካታ የአፍሪካ ሀገሮችን አውቃለች። ኤርትራ በዲፕሎማሲ በኤምባሲ፣ በተለያዩ ነገሮች አውቃለች። ለኤርትራ የሀገር እውቅና ሁሉም የሚመሰክር ጉዳይ ነው ማለት ነው። በእርግጥ በወቅቱ ኤርትራ ከኢትዮጵያ ነው ተገነጠለችው። በወቅቱ የመጀመሪያ የስጥቅ ትግል ተሳታፊ የነበረችውም ኤርትራ ነበረች። ኤርትራ ደግሞ ህዋትን ወደፊት እንዲመጣ አደረገችው። እስከ አዲስ አበባ ድረስም ህዋትን ረርታ አዲስ አበባ ያስገባችው ኤርትራ ነች በዚህ ሰዓት። ስለዚህ የከክልኝ ሊከክልህ ስለሆነ ጉዳዩ ኢትዮጵያን የሚያክልን ግዙፍ ሀገርን እንዲቆጣጠሩ ካደረጉት እንግዲህ የሀገር ዕውቅና መስጠት ንፉግነት ነው። ስለዚህ ጠቅላይ ሚኒስትር መለስ ዜናዊም ምንም ነገር ሳያመናቱና የኢትዮጵያን የወደፊት የጣፋንታን ሳያመቻቹ ግጥም አድርጎ የሀገር ዕውቅና የሰጡበት ሁኔታን ያለው የዛን ሰዓት የአሰብ ጉዳይ አንድ ሀገር፣ ታላቅ ሀገር፣ ትልቅ ሀገር የባህር በር እንደሚያስፈልጋት ግምት ውስጥ ተገብቶ ግምት ውስጥ አለመግባቱ አንዱ ሌላ ስህተት ነው። አሁን እንግዲህ በስንተኛ ዓመት ኢትዮጵያ ይህንን እውቅና ማንስታ የአልጀርሶንን ስምምነት ቀዳ በኃይል መጠቀም ትችላለች የሚል አይነት ነገር አለ። እንግዲህ አሁን በአፍሪካ ውስጥ የሚሆን በየትኛውን ቦታ ላይ ይሁን ህግና ህገ ደንብን ተከትሎ የሚሄድ ነገር ያለ አይመስለኝም። ጡንቻ ነው አሁን እየሰራ ያለው። ጦርነት ራሱ ህገወጥ ነው ከዓለም አቀፍ ህግ ደንብ መሰረት የዓለም አቀፍ ህግ ደንብ መሰረት ተዋጉ አይልም። ህገወጥ ነው። ይህንን መቆጣጠር ራሱ ያልቻለ ነው። እንግዲህ የዓለም አቀፍ ህግ ራሱ በአሁኑ ሰዓት አሁን ምንድነው እያስፈለገ ያለው ከተስማማ ትስማማለህ፣ ካልተስማማ ጡንቻ ነው ማለት ነው። በጡንቻ ብንሄድ ከኤርትራ ጋር ተዋክተን አሰብን መውሰድ እንችላለን ወይ ነው ትልቁ ነገር። እንግዲህ አንቀሶቹን፣ ህጎቹን የነበረው ከጣሊያን ጊዜ ጀምሮ የነበሩትን ስህተቶች የት ጋር እንደነበሩ ጥሩ ነገሮች የት ጋር እንደነበሩ እስከ መለስ ዜናዊ ድረስ የነበረውን ሂደት ጥቆም ለማድረግ ሞክር ያለው ከዚህ ተነስታችሁ አሁን ምንድን ነው ኤርትራ አይሆንም እያለች ራሷን የምትከላከል ከሆነ ኢትዮጵያ ይህ ህግ ይፈቅድልኛል በህጋዊም በሰራዊት ኃይልም የዓለም አቀፍ ህግ ለባህር በር ይጠቅመኛል ካለች እልቂት ነው የሚፈጠረው እንጂ ኤርትራ በገነባችው ኃይል እኛ በውስጥ ችግር ውስጡ ሆነን ራስ በራሳችን እየተገዳደልን ባለንበት የሰራዊታችን የመዋጋት ፍላጎት እና የማድረግ ፍላጎቱ ምን ይመስላል የምለውንም ኢትዮጵያኖች ግምት ውስጥ አስገብተን በተቻለን መጠን ዲፕሎማሲና በመነጋገርና በጠረጴዛ ዙሪያ ቢሆን የወጣቶችን ሞትና ና የወጣቶችን ደም መፍሰስ ይቀንሳል፣ የኢኮኖሚ ውድመትንም ይቀንሳል። ህጉ ይሄንን ይመስላል። አድማጮቻችን፣ ተመልካቾቻችን በተመሳሳይ ፕሮግራምና ና መራሃ ግብር በግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆነላችሁ መኛለው። ባሮ ሚዲያ ሰብስክራብ እያደረጋቸው የአድማጭ ተመርካች ቁጥሮ እንድታበዙ እና ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ላይ እንድትጽፉ በአክብሮ ጠይቃለሁ። ኮሜንት አናባለሁ። መልካም